የኢትዮጵያ ንግድ ባንክ በተለያዩ ዘርፎች የማህበራዊ ኃላፊነቱን እየተወጣ የሚገኝ ትልቅ ሀገራዊ ተቋም ነው። ከነዚህ ዘርፎች መካከል ደግሞ የስፖርቱ ዘርፍ በዋነኝነት ይጠቀሳል። በተለይም ደግሞ በአትሌቲክስ፣ በጠረጴዛ ቴኒስና በእግር ኳስ አንጸባራቂ ድል እያስመዘገበ ይገኛል። ስፖርተኞቹም ከተቋሙን አልፈው የሀገርም ስም በማስጠራት ትልቅ አስተዋጽኦ እያበረከቱ ይገኛሉ። የዘንድሮው የአትሌቲክስ ሻምፒዮናም ባንካችን ሻምፒዮን በመሆን አንጸባራቂ ድል ያስመዘገበ ሲሆን የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድንም ለስምንተኛ ጊዜ የፕሪሚየር ሊጉ ዋንጫ በማንሳት ባለድል ሆኗል። ይህን በማስመልከት ባልደረባችን ህይወት ደገፉ አንድ መሰናዶ አዘጋጅታለች። እሱ ተከታትለን ተመልሰ እንገናኛለን። አሁንም ከኛ ጋር የኢትዮጵያ ንግድ ባንክ ማኅበራዊ ኃላፊነቱን እወጣበታለሁ ብሎ ከመረጣቸው ዘርፎች አንዱ ነው የስፖርቱ ዘርፍ። በዚህ ዘርፍ የባንኩን ስም ከማስጠራት አልፈው ሀገርን በተለያዩ የስፖርት የውድድር አይነቶች የሚወክሉ ስፖርተኞችን ማፍራት ችሏል። በዚህ በኩል የአትሌቲክሱ መስክ በቀዳሚነት ሲጠቀስ የቴኒስና የእግር ኳስ የስፖርት ዘርፎችም ባንኩ አንጸባራቂ ድልን በተደጋጋሚ የሚያስመዘግብባቸው የስፖርት አይነቶች ናቸው። ስፖርቱ ትልቁ ነገር ታርጌቱ ለሀገር የሀገርን ስም የሚያስጠሩ ስፖርተኞችን አትሌቶችን ማፍራት ነው ትልቁ ነገር ባንካችን ለስፖርቱም ብቻ ሳይሆን ለሀገር ትልቅ ማህበራዊ ኃላፊነቱን ለመወጣት ትልቅ ኢንቨስትመንት ነው የሚያደርገው። በሚያፈሰው ኢንቨስትመንት ለስፖርቱ ትልቅ ማህበረሰብን የሚጠቅም ለአገልግሎት የሚሰጥ ለማህበረሰብ የስራ እድልን የሚፈጠር ሆኖ ነው እኛ እያስተዋል ነው ያለ ነው እና ትልቅ ኮንትሪቢሽን ነው ማህበራዊ፣ ከኢኮኖሚው ባሻገር ኮርፖሬት ሶሻል ሪስፖንሲቢሊቲን ከመወጣት አንጻር እያደረገ ያለው ነገር ከፍተኛ ነው። በዘንድሮ ዓመት ባንኩ ተሳትፎ አድርጎባቸው በቀዳሚነት ከፈጸማቸው የስፖርት ውድድር አይነቶች የሴቶች እግር ኳስ በቀዳሚነት ይጠቀሳል። የዘንድሮ የኢትዮጵያ የሴቶች የፕሪሚየር ሊግ ዋንጫ ያነሳው የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን ይህንን ድል ሲያጣጥም የአሁኑ ለስምንተኛ ጊዜ ነው። የአሁኑም ጨምሮ ለአምስት ተከታታይ ዓመታት ደግሞ ያለማንም ጣልቃ ገብነት ነው ቡድኑ በተከታታይ ዋንጫውን ያነሳው። የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ቡድን የፕሪሚየር ሊጉን የማጣሪያ ውድድር የጀመረው አምና ከነበረው የሴካፋ ተሳትፎ በቀጥታ ነበር። ይህም ሆኖ ባሳየው ጥንካሬ አይበገሬነቱን በማስቀጠል ነው የ2017 የፕሪሚየር ሊግ ዋንጫም ያነሳው። ጨዋታችን እንግዲህ በጣም ዘንድሮ ውድድሩ ተደራራቢ ነበረ። የፕሪሚየር ሊግ አምና 2016 በክረምት ነበር የጀመረው። እንደገና ደግሞ ሴካፋ፣ ሌላው ደግሞ ቻምፒዮንስ ሊግ አንደኛ ዞር ብሔራዊ ቡድን ይህን ሁላ ልጆቼ ችሎ 51 ጨዋታ አለመሸነፍ ሪከርድ ይዞ ዛሬ ሲያሸንፉ ለመጀመራችን ነው። ስምንተኛ ጊዜ ቢሆንም ሌላ ጊዜ እየተሸነፍ ነው ነበረ ና ይህንን ውጤት ደግሞ ስናመጣ ሁላችንም ተደማምጠን ተጋግዘን ነው ና ስለ እውነት ስለ እውነት ምንም ጥያቄ የለውም የትኛውም በአፍሪካ ደረጃ በኢትዮጵያ ደረጃ እርግጠኛ ነኝ እንደዚህ ተከታታይ ድል ያስመዘገብ የለምና ባንካችን ትልቅ ዋጋ ስለከፈለልን እኛም ዋጋ ከፍለናል። እግር ኳስ መጫወት ስራችን ነው። ስራችን ላይ ስለበረታ ነው ውጤታማ ነው። አምና በሴካፋ ላይ እዚህ ሀገር በተዘጋጀው የሴቶች የሴካፋ ውድድር ላይ አሸናፊ ሆነዋል። ለረዥም ጊዜ ሲሞክሩ ሳይሳካላቸው የቀረውን በሀገራችን አሳክተው አሸናፊ ነበር የሆኑት እሱን አሸንፈው ደግሞ መጥተው ይህንን ፕሪሚየር ሊግ ደግሞ በጣም በጠንካራ ጉዞ ከሌላው አመት በተለየ መልኩ ይሄ አመት በጣም ጠንክረው ነበረ ሲሰሩ የነበረው። ውጤታቸውም በተከታታይ የተሻለ ነበረ። ይህንን ውጤት ማስመዝገባቸው ከድል በኋላ ከድል ማግስት ሳይዘናጉ የተሻለ ውጤት ማስመዝገባቸው እንደ ጠንካራ ጎን ማየው ነው። የሴቶች እግር ኳስ ቡድን በዚህ መጠን በሀገር ውስጥ ለተደጋጋሚ ድሎች መብቃት እንዲሁም ኢትዮጵያንም ወክሎ በአህጉር አቀፍ ደረጃ መሳተፍና ውጤት ማስመዝገቡ ባንኩ ለስፖርቱ ዘርፍ የሰጠው ከፍተኛ ትኩረት አይነተኛ ሚና አለው። ከአቶ አቤ ጀምሮ አመራር ለስፖርት በፍቅር በፓሽን ድጋፍ እና በብስለት መምራትን ለውጤቱ ትልቅ አስተዋጽኦ አድርጓል። የቦርዱ የፕሬዝዳንት ደረጃ በቦርድ ደረጃ ያሉ የቦርድ አባላት ከላይ ደግሞ የበላይ ጠባቂያችን በየዲስትሪክቱ ያሉ አመራሮች እና ለኢትዮጵያ ንግድ ባንክ ውጤት መመዝገብ ትልቅ አስተዋጽኦ ነው እና እንደ ሀገር ስፖርት በሳል አመራሮች ከተመራ ውጤት እንደሚመጣ እያየንበት ክለብ ስለሆነ ይህን ደግሞ ው መቼም በየትኛው ሚዲያ ላይ በአጋጣሚ ሚዲያ ላይ ሁሉ ሳልጠቅሳ ላልፍ ክብር አቤሳ ነው። እውነት ሀገራቸውን ይወዳሉ። የእሳቸው ትኩረት ባይኖር አምስት ጊዜ ተከታታይ እኛ የምንፈልገውን ነገር ሌላው ደግሞ ማኔጅመንቱ ቦርዱ ክብራፍ ኤፍሬም መኩሪያም እጅግ በጣም በየጊዜ ነው የሚከታተሉን እና ባንኩ ለሴቶች እያደረገ ያለ እውነት ነው እና በዚህ አጋጣሚ ከዚህ በላይ ክብር ሊገባ በየትኛውም ቦታ ላይ ሊመሰገን የሚገባ ነው ብዬ ነው ማስበው። የቡድኑ ተጫዋቾችም በሰጡን አስተያየት ለውጤታቸው ማማርና ለቡድኑ የማይናወጥ የጥንካሪ አቋም፣ በቡድኑ አባላት መካከል አንድነትን የተላበሰ የአሸናፊነት ስሜት መሆኑን በተጨማሪነት ያነሳሉ። እግር ኳስ አንድነት ነው የሚፈልገው፣ ያው ፍቅር ይፈልጋል፣ መተጋገዝ ይፈልጋል። ያው አንድ ላይ ሆነን ደግሞ ሻምፒዮን የምንፈልገው ነገር አግኝተናል። የቡድኑ ጥንካሬ ከምንም በላይ አንድነታችን ነው፣ መተሳሰባችንና መተጋገዛችን ነው። ከምንም በላይ አንድነታችን ነው ለዚህ ደረጃ ደረሰን ማለት ነው። የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን የዋንጫ ጨዋታውን ባደረገበት ወቅት ልዩ ድምቀትን ፈጥረው ነበር። ደጋፊዎቹ በወቅቱ ለቡድኑ አንድ የጥንካሬ ምንጭም ነበሩ። ቤዛ ያ ቤዛ ቤዛ ያ ሳንቲሚ ኢሶዳቲና ቲሚ አባና ቢተጫማ አሃ ኦሆ ሄ! ኢላላው ኢላላ ዘነብ እንግዲህ የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ቡድን ከአመት አመት ደጋፊዎቹን እያስደሰተ የባንኩን ማኔጅመንት፣ ቦርዱን፣ የስፖርቱን ቦርድ እያስደሰተ አመርቂ ውጤት እና የሚያስደንቅ ውጤት የሚያስመዘግብ ከኢትዮጵያም አልፎ በምስራቅ አፍሪካ ደረጃ ውጤት እያስመዘገበ የመጣ በጣም ብርቅዬ ቡድናችን፣ በጣም ደስ ይላል። በጣም በጣም አንደኛ ሴቶች ናቸው። በሴትነቴም ኮራው፣ በጣም ነው ደስ ያለኝ። ግን የቆጨኝ ነገር ቢኖር እስከ ዛሬ ድረስ ሐዋሳ ላይ ብዙ ጨዋታ አድርገዋል። ግን በስራ አጋጣሚም ሆኖ አልደገፍን ለማየትም አልታደልም አልመጣንም ና ያ በመሆኑ ቅር ብሎኛል። ግን ከዚህ በኋላ በደንብ በደንብ ሁሌም ከጎናቸው ሆኖ እንደግፋቸዋለን። በጣም ጎበዞች ናቸው፣ አኩርተውናል እና ለሚቀጥለውን መልካም እድል እመኝላቸዋለሁ። ደጋፊዎችን እጅግ በጣም አመሰግናለሁ። ያው ብዙ ጫናዎች ነበሩብን የእነሱ እንደዛ መሆን ምናምን ነገር እኛን ወደፊት እንድን ወደ ዋንጫው እንድንቀርብ ነው ያደረጉት። በዚህ አጋጣሚ አመሰግናቸው። ለደጋፊዎችንም ያው ስለ እውነት ከሆነ ደጋፊዎቻችን ያው እንግዲህ ቡና ጎርዲስ ነበረ እንደዚህ የሚበዛ የነበረው እና እኛም እንዲበስተናል በዋንጫ ብቻ ባይሆን ሌላ ጊዜም ደግሞ ቢመጡ እንዲህ ሲመጣ አይታችሁ ከሆነ ዛሬ በሞራል ልጆች ብዙ ጎል ገብቷል። የሚገርመው ይሄ ቡድን አንደኛ ዙር ላይ ሁለት ለአንድ በመከራ በጭንቀት ነው። ስለዚህ ደጋፊ አልነበረንም። ና ደጋፊ ማህበሩ ልክ እንደ ወንዶቹ እኛንም ይመልከተል፣ አዲስ አበባ ቢሆን፣ ድሬዳዋ እንደገና ደግሞ ሐዋሳ ላይም ና ለዛሬ ላደረጉልን እናመሰግናለን፣ ግን ይልመድባቸው። ቡድኑ የፕሪሚየር ሊግ ዋንጫውን ማንሳቱን ተከትሎ በሐዋሳና አዲስ አበባ ከተሞች በደጋፊዎቹ ታጅቦ ነበር ደስታውን የገለጸ። ያከበራችሁ የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን አምባሳደሮችና የሻምፒዮናው የዋንጫው ባለቤት፣ እንኳን ደህና መጣችሁ! እንኳን ደስ አለን! እንኳን ደስ አላችሁ! አበባ ዋናው መስሪያ ቤት በነበረው የአቀባበል ስነስርዓት ላይ የባንኩ የስፖርት ማህበር ፕሬዚደንት አቶ ኤፍሬም መኩሪያ ለቡድኑ ምስጋናቸውን አቅርበዋል። የዛሬው ድምቀታችን የመሰብሰባችን ምክንያት ለሆናችሁት ለኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን ለሻምፒዮኖቹ እንኳን ደሳላችሁ እንኳን ደናመጣችሁ ማለት እወዳለን። ዛሬ የተገናኘንበትና የድምቀቱ ዋናው ዓላማ የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን የ2017 የፕሪሚየር ሊግ አሸናፊ መሆኑ ነው። አዲስ ነገር አይደለም ለዚህ ቡድን ፕሪሚየር ሊጉን ማሸነፍ። ግን ይህንን ማስመስከር በተደጋጋሚ ሻምፒዮን መሆንን ያስቻለ ለኢትዮጵያ ንግድ ባንክ እንደ ብራንድ፣ ለኢትዮጵያ ንግድ ባንክ እንደ መለያ ሆኖ እንዲጠራ ስሙ ከፍ እንዲ በየከተማው ብሔር ንበት ቁጥር የኢትዮጵያ ንግድ ባንክን እንዲያስታውሱ እንዲነሳ የሚያደርጉ ድምቀቶች ናቸው እና ይህንን ደጋግመው የሚያቀናጁንን እንድል ስላበሰራችሁን ለዚህ ድል ስላበቃችሁን በባንኩ ስም እና በቦርዱ ስም አመስገን እንፈልጋለሁ። በድጋሚ በተለይ ለኮች ብርሃኑ ተከታታይ ድል ስለበቃ በስራ ውጤታማ ስለሆንክ የኢትዮጵያ ንግድ ባንክ የስፖርት ቡድንን ጀግና እንዲሆኑ ስላረካቸው በተከታታይ በምታፈራቸው አዳዲስ ተጫዋቾችም ውጤታማ ስለምትሆን ይህንኑ ጥረትህን አጠናክረ በቀጣይ ባንኩ በሚያዘጋጃቸው ውድድሮች እና በሚኖራቸው ውድድሮች ተተኪዎችን በማፍራት ይህንን ሊግ የበለጠ የተሻለ እንዲሆን እና በወጣቶች ላይ የተንተራሰ እንዲሆን ለማድረግ ተተኪዎችን ለማፍራት ከባንኩ ጎን ከማኅበሩ ጎን እንድትሆን ጥሬህን አቀርባለሁ። የፕሪሚየር ሊግ አሸናፊ ቡድን ዋንጫውን ከማንሳት ባለፈ ኢትዮጵያን ወክሎ ለምስራቅና መካከለኛው አፍሪካ ሴካፋ ውድድር ይሳተፋልና የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ቡድንም በቀጣዩ ዓመት ኢትዮጵያን ወክሎ የሚሳተፍ ይሆናል። አምና የሴካፋ ዋንጫን ያነሳው ይህ ቡድን ለቀጣይ ዓመትም ታሪኩን ለመድገም በጥንካሬ እንደሚሰራ ነው የቡድኑ አባላት ለዝግጅት ክፍላችን ይገለጹልን። እንደ ግለሰብ ጠንክረን መቅረብ አለብን ብዬ አስባለሁ። ምክንያቱም የሚገጥሙ ቲሞች በየመት በየመቱ የተሻለ የተሻለ ነገሮችን ነው ይዞ የሚመጡት። እንደ ተጫዋች ማስፈረም ከተለያየ አካባቢ ነው ተጫዋቾች የሚያስፈርሙት። ሌላው ደግሞ የሚሰሩትም ስራ የተለየ ነው እና ያን ያን ከግንዛቤ ወስደን እኛም ጠንክረን ሰርተን ባለን ተጫዋች ያው የአሰልጣኝ ስራ ነው ከሚ ፈልገው ነገር ጋር አገናኝቶ ግን በደንብ ጠንከረን ሰርተን የተሻለ ቲም ሆነን እንቀርባለን ብዬ አስባለሁ። ያለብንን ድክመት አሻሽለን የተሻለ ነገር ሰርተን ድጋሚ ወደ ቤታችን ይዘን ለመምጣት መውቀዳችን የምጠገን ያለበት ቦታዎች ይጠገናሉ። ቀጣይ ከቦርዱ ጋር ከማኔጅመንቱ ጋር ተነጋግረን ይህን የለመድነው እንድላችንን እናስቀጥላለን። በየዓመቱ የባንክ ሰዎችን የባንክ ደጋፊዎችን ባህል አድርገነዋል እና ይህንን ባህላችን ደግሞ በመስራትና ውጤታማ ራሳችን አድርገን እናሸንፋለን። እንግዲህ ያው ሴካፋ ውድድር እንግዲህ በቀጣይ ታንዛኒያ ላይ ነው የሚደረገው ተወስኗል። ከሴፕቴምበር ውስጥ ነው የሚጀምረው። ስለዚህ የኢትዮጵያ ፕሪሚየር ሊግ ደግሞ ነሐሴ አምስት ይጀምራል። ስለዚህ ጥሩ ነው፣ ጌም ተጀምሮ ከዛ በኋላ ወደ ውድድር የምንሄደው ጥሩ ነው። ስለዚህ እኛ ምንድን ነው ዝግጅት ለማድረግ ፕሮግራሞች እና ፕላኖች ወጥተዋል። በቴክኒክ ዲፓርትመንቱ ከአሰልጣኙ ፕሮግራሞችን እንዲያመጣ ተደረጓል። አሁን ከዚህ በኋላ ተጫዋቾችን የመመልመል ስራዎች ይሰራሉ ማለት ውልበት ባጠናቀቁት ውስጥ የተሻሉትን እዚሁ ውላቸው እንዲራዘም፣ ሌሎች ደግሞ ከሌሎች ቦታ ደግሞ የእኛን ክለብ የማይፈልግ ተጫዋች የለም። ስለዚህ እኛ ጋር ደግሞ ኳሊፋይ የሚያደርግ የተሻለ ጤጣ ያደርጉናል፣ ሁላቸውን ወደ እኛ እናዛውራለን። ከዛ በኋላ ዝግጅታችንን እንግዲህ በቅርብ ጊዜ ውስጥ የምንጀምር ይሆናል ማለት ነው። የኢትዮጵያ ንግድ ባንክ በስፖርቱ ዘርፍ ከሚሳተፍባቸው መስኮች አንዱ በሆነው የአትሌቲክስ መስክም ስኬታማ ጊዜ እንዳያሳለፈው በ54ተኛው የአትሌቲክስ ሻምፒዮና የባንኩ አትሌቲክስ ቡድን ሻምፒዮን ሆኗል። ቅርብ ጊዜ በተለያየ መድረክ ሌሎች ቡድኖቻችን የአትሌቲክስን ጨምሮ በተለይ ሻምፒዮንስ በዚህ በኢትዮጵያ ሻምፒዮንስ ሊግ ወይም በሻምፒዮን ውድድሩ የአትሌቲክስ ቡድናችንን በጣም ጥሩ ስኬታማ ጉዞን ያደረገ ነው። በጣም ብዙ ዋንጫዎችን አግኝተዋል። እነሱም እንደዚሁ እንኳን ደስ አላችሁ ማለት እወዳለሁ በዚህ አጋጣሚ። ባንኩ በስፖርቱ ዘርፍ ባለው ተሳትፎ የሚመዘገቡ ድሎች ከባንኩ አልፈው የሀገርንም ስም በተለያዩ አህጉር አቀፍና ዓለም አቀፍ መድረኮች ማስጠራት ያስቻሉ ናቸው። የኢትዮጵያ ንግድ ባንክ እየተመዘገበ ያለውን ድል ለማስቀጠልም ሆነ ተተኪን ለማፍራት ትኩረት ሰጥቶ እየሰራ ነው። ተሳትፎ በሚያደርግባቸው የስፖርት ዘርፎች ታዳጊዎችን ያሰለጥናል። ተተኪን ለማፍራት ያው ባንኩ በዋናው እግር ኳስ ቡድን ዩቲንቲ ሰቨንቲ አሉ። ከነዚህ ከዩቲንቲ ና ሰቨንቲ በየአመቱ ቢያንስ አምስት ልጆች ወደ ላይ አድጋሉ። እንደዚሁም በሴቶችም ደግሞ እንዲሁ ተተኪዎች እንዲፈሩ በማሰብ ዩ ሰቨንቲ በሴት ዩቲንቲ በሴንት ባንኩ ውሳኔ ሰጥቶ አሁን ያው ጅምር ስራዎች ሊሰሩ ቲም የማቋቋም ስራዎች ሊሰሩ ነው። የሚቀጥለው አመት እንግዲህ የዩቲንቲ ሴቶች እግር ኳስ ቡድን የዩ ሰቨንቲ ሴቶች እግር ኳስ ቡድን እንግዲህ ያው የምታያቸው ይሆናል ማለት ነው። እንዲሳተፉ በተለያዩ ውድድሮች ይሳተፉ ይደረጋል። በአትሌቲክስ ና ቴኒስ ላይ ኦልሬዲ አብዛኛው ልጆች በወጣቶች የተገነቡ ናቸው፣ ከአካዳሚ የሚመጡ ናቸው። የኢትዮጵያ ንግድ ባንክ የራዲዮና የቴሌቪዥን ዝግጅት ክፍልም በተለያዩ የስፖርት መስክ ባንኩን ወክለው ለሚሳተፉ የባንኩ ስፖርተኞች መልካም እድልን ይመኛል።